ነገር ግን እሱ ከዛ በኋላ ያደረገው ነገር በጣም አስገራሚ ነበር። ና ና ና ባለትዳር ነህ። ዛሬ አንተን የተመለከተ የሆነ አንድ ምክር ለመክረህ ነው። ምክሩ ታሪክ ጋር ተንተርሶ ነው። አንድ ግለሰብ ትዳር ላይ ሆኖ ባለበት ሰዓት ላይ ልትፈትነው ነው ፈለገችና ወረቀትና እስክሪብቶ አዘጋጅታ ጽሁፍ ጻፈችለት። እዛ ጽሁፍ ላይ የሚለው ምንድን ነበር? ከዚህ በኋላ አንገናኝም። እስከ ዛሬ ድረስ አንተ ጋር የኖርኩት በጣም ተቸግሬና በጣም ጠልቼህ ነው። ከዚህ በኋላ ግን ማንም ሊይዘኝ አይገባምና ና ትቼ መሄድን መርጫለሁ። ይህን ደብዳቤ ስትመለከት ልታዘን ትችላለህ። ነገር ግን እኔ ምንም ላደርግ እንደማልችል ካወቅኩ በኋላ ነው ይህን ደብዳቤ የጻፍኩልህና እንግዲህ ተጽናና ብለው ያንን ደብዳቤ አስቀምጣለት። እሷ ግን አልሄደችም፣ እዛው አልጋ ስር ነበር ያለችው። ከዛ በኋላ እሱ መጣ ከስራ ቦታ፣ ከስራ ቦታ መጣና ወደ ኪችን ሲገባ ምንም ነገር የበሰለ ነገር የለም። እሷ የሚበስለውን ምናምን ሐሳቡን ሁሉ እረስታ፣ ፈተና ብቻ ነበር ልትፈትነው የፈለገችው። ከዛ በኋላ ወደ ሳሎን ቤት ሲገባ ያቺ ቡጫቂ ወረቀት ተጽፎባት አያት። ያቺን ወረቀት በሚያነብ ሰዓት ሐዘንን የሚያስከትል ጽሁፍ ነበር። ነገር ግን እሱ ከዛ በኋላ ያደረገው ነገር በጣም አስገራሚ ነበር። ምክንያቱም እሱ አላዘነም፣ ፈጽሞ ምንም አልተደነቀም በሰዓቱ ያንን ጽሁፍ ካነበበ በኋላ ፈጽሞ ሐዘን የሚባል ነገር አልገባውም። እንዲሁም በራሱ ሙድ ላይ ሆኖ እያንጎራጎረ ነበረ። ከዛ በኋላ ስልኩን ከኪሶ አወጣና ይኸውልሽ የኔ ፍቅር አላት። ያቺ በጣም የምጠላትና በጣም የምትቀፈኝ የሆነች ሚስቴኮ ወጣች በደብዳቤ ጽሁፏን አስፍራለኝ። ስለዚህ ከዚህ በኋላ ነፃ ነን እኔና አንቺ እኔና አንቺ ከዚህ በኋላ መገናኘትና አለማችንን መቅጨት እንችላለን። ስለዚህ የት ልምጣና ላገኘሽ ይላታል። እሷም አልጋ ስር ሆና ይሄን ሁሉ እያዳመጠች ነበረ። ይህን ሁሉ እያዳመጠች ባለችበት እሱም ቀጠለ ንግግሩን። እንደውም እስከዛሬ ድረስ እስር ቤት እንዳለው እየተሰማኝ ነው። አሁን ደግሞ ይህንን ወረቀት አስቀምጣልኝ ስትሄድ ነፃ እንድሆንኩኝ ነው እየተሰማኝ ያለው። ስለዚህ አንቺ ጋር መምጣት እፈልጋለሁ። በፊትም እሷን ያገባውት እስር ቤት እስኪመስለኝ ድረስ በጣም እየቀፈፈ ነበረ። አሁን ላይ ግን እሷ ራሷ ጥላኝ በመሄዷ ደስተኛ ስለሆንኩ የት ላገኘሽ ይችላለሁ? እባክሽን ቶሎ ልመጣ ፈልጌ ነው ይላታል። ከዛም በኋላ እሷም የሆነ ነገር እንደነገረችው አስመሰለና በቃ በፍጥነት እመጣለሁ አሁን መጣሁኝ መጣሁኝ እያለ ስልኩን ዘጋው። ከዛም በጀርባ ወረቀቱ ላይ ሌላ ጽሑፍን ጻፈ። ጽሁፉን ጽፎ ያንን ወረቀት እንዲታይ ያደረገና ትቷት ወጣ። ከዛም እሷ ከአልጋ ስር ወጣችና መበሳጨት ጀመረች፣ ማዘን ጀመረች፣ ወደ ማልቀስ ሄደች። ከዛም ቤተሰቦቿ ጋር መሄድ ስላለባት ልብሶቿን እየተታተረች ባለችበት ሰዓት ላይ ያ ወረቀት ተገልብጦ ሌላ ነገር ተጽፎበታል። ከዛም ያን ወረቀት ማን ጽፎበታል በማለት ወደዛ ወረቀት አቀናችና ስትመለከት ሌላ ጽሁፍ ደሞ አገኘች፣ ከሷ ጽሁፍ ውጪ ማለት ነው። ጽሁፉ እንዲህ ይላል፣ አንቺ ጅል ቂል፣ እግርሽኮ እየታየ ነው በዛ በኩል እኔ ያላየሁሽ መስሎሽ ነው ይህን ሁሉ ነገር ያደረግሽው። ለማንኛውም እምባሽን ጥረጊና አሁን ተዘጋጅተሽ ጠብቅኝ። የወጣሁትም ምግብ እንደሌለ ስላወቅኩኝ ምግብ ገዝቼ ልመጣ ስለሆነ ነው። ፈዋብለሽ ጠብቅኝ ይላታል። ከዛም አላህ ሱብሓነሁ ወተዓላ እንዲህ ይለናል ወአሽሩሁነ ቢልማዕሩፍ በመልካም ነገር እነሱ ጋር ተኗኗሩ፣ በማለት ይመክረናል። ሚስትህን ማዝናናት የምትችልበትን አጋጣሚ ሁሉ ልታደርግ የምትችለውን ሁሉ በማድረግ ልታዝናና ይገባሃል። አንዳንዴ ሰርፕራይዝ ማለት የሆነ እቃ ይዘህ መጥተህ ጊፍት ነገር ይዘህ መጥተህ እሷን ማስበርገግ ብቻ ሳይሆን ጥፋቷን በሌላ ጥፋት ያረም ካስመሰለህ ጽድቅ ነገርን ማድረግ ነውና ሁላችሁም እንድትመከሩበት ስል ይህንን ታሪክ ለእናንተ ጀባልኳችሁ።